ዶቼ ማሮቼ መልካም ነገር ተመኙለት። በሰላም ለአገሩ ያብቃው፣ በሰላም ወደ አገሩ ይመለስ። ያው ስትገናኙ ደስ ይላል። ከቤተሰብ ጋር አብሮ ማሳለፍ አብሮ መሆን በጣም የሚያስደስት ነገር ነው። ደግሞ ስትለያዩ ያው ይደብራል። ግን ያው እንግዲህ ምንም ማድረግ አይቻልም። ቢደብርም ያው እንለያያለን ማለት ነው ያው ስትገናኙ እንደምትደሰቱት ያክል ስትለያዩ አትደሰቱም። ይሄ ምንም የታወቀ ነገር ነው ሁላ ከቤተሰብ ጋር ስንገናኝ ነው ደስ የሚለን፣ ስንለያይ ደግሞ ደስ አይለንም። እና ውዶቼ ፍቅሮቼ እንግዲህ አሌክሱ ተመልሷል ማለት ነው፣ እየተመለሰ ነው። እና እንዴት ናችሁ እናንተ? ደህና ናችሁ ወይ? ቆይታችሁ እንዴት ነው? ጋ ደህና ነው፣ ሁሉ መልካም ነው። እናንተ ጋር እንዴት ነበረ? እና ላይክ ማድረጋችሁን አትርሱ፣ ሀሳብ አስተያየታችሁንም ጻፉ ማለት ነው። አሌክሶን በሰላም እንዲገባ ደግሞ ቆይተው ደግሞ ሰርጋ ለሰርጋቸው ደግሞ ሀገር ቤት ገብተው ሀገር ቤት እንድናያቸው ዴዚና አሌክሶን መልካም ምኞታችን ነው ማለት ነው ሁላችንም እና አሌክሶ እንኳን በሰላም ለሀገር ያብቃ በሰላም ግባ ላገር እና እንግዲህ ከእናት ጋ ደግሞ ከቤተሰቦች ጋ ደግሞ ድጋሚ ተመልሰ ተገናኝተ ከደዚ ጋ ሆነችው ደግሞ የእናንተን ሰርግ እንጠብቃለን ማለት ነው ቀጣይ እና ደስ የሚል ቆይታ ነበረ በጣም ነው ደስ ያለ ሀሊክሶ ግን ያው ስትለያዩ ያሁላችሁም የደበራችሁ አርገ ቤተሰብ ጋ አሳልፋችሁ ቆይታችሁ ይሄ ያለ ነገር ነው ማለት ነው እንግዲህ በርታልን፣ ጠንክር። ትንሽ ይደብራል ያው ለሁለት ቀን ለሶስት ቀን እስከምትላመደው ድረስ። በተለይ ደግሞ ከህጻኑ ወንድምህ ጋር ትንሽ ያ እንትን ይላል። ህጻን ልጆች ለምዳችሁ እነሱ ጋር መጫወት ና ምን ለምዳችሁ ስትለያዩ ይደብራል። ያው እንግዲህ ሀብሽር ነው ልንልህ የምንችለው አሌክሶ፣ ጠንክር በርታ አብሽር ልንልህ ነው የምንፈልገው። እና ውዶቼ ማሮቼ እንዴት ናችሁ? ደህና ናችሁ ወይ? የአሌክስ ና የደዜ ቤተሰቦች እንዴት ናችሁ? ሁሉ መልካም ነው? ሁሉ ወይና ነው? እኛ ጋ ደህና ነው፣ እናንተ ጋ እንዴት ናችሁ? እንግዲህ ለቤቶ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁኑ ተቀላቀሉ፣ ጋይስ አበረታቱን። አዲስ ጀማሪ ነን እና ለአሌክሶም ደግሞ መልካም ምኞታችሁን ተመኝለት፣ በሰላም ወደ ሀገሩ እንዲመለስ። ያው እየተመለሰ ነው ወደ ሀገሩ ማለት ነው። እና ደግሞ ሀገሩ ገብቶ እንደምናየው ባለሙሉ ተስፋ ነን። ቤተሰብ እና ላይክ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሆኑ። አበረታቱን እና ለነሱም መልካም ምኞታችሁን እየተመኛችሁ ውዶቼ ማሮቼ ላይክ ማረጋችሁን አትርሱ። አበረታቱኝ። ላሊክሶ መልካም ምኞታችሁን ተመኙን። በሰላም ወደ ሀገሩ እንዲመለስ በሰላም ሀገሩ ገብቶ ደግሞ እንድናየው ያድርገን። ያው መለያየት ይከብዳል። ሲገናኙ እንጂ ሲለያዩ ይደብራል፣ ይከፋል። ግን ያው ምንም ማድረጋችኋልም እንግዲህ፣ ሀገራችንን ሰላም አድርጎልን ሁሉም ከቤተሰቡ ጋር ከፋሚሊ ጋር ተሰባስቦ የሚኖርበትን ጊዜ እውነት ለመናገር ፈጣሪ ያገርብልን። እናት ከልጇ ተራርጋ ሁሌ በስደት መኖር ይደብራል፣ ያስጠላል ነው ያው ሁላችንም እንግዲህ የሀገራችንን ሰላም መልሶልን በሀገራችን ላይ ከቤተሰቦቻችን ጋር አብረን የምንኖር ቢያንስ እንኳ በሳምንት አንድ ቀን እንኳ ከቤተሰቦቻችን ጋር እየተገናኘን የምንኖርበትን ቀን ያምጣልን እና ይህንን ነው ማለት የምፈልገው። ሀገራችን ሰላም ከሆነች ሀገራችን ላይ ሰርተን የምንኖርበትን ነገር ፈጣሪ ያመቻችልን። ሀገር ሰላም ከሆነ በሀገራችን ላይ ሰርተን መኖር ከቻልን፣ ያው እንግዲህ ሁላችንም ወደን ፈቅደን አንሰደድም። እየተሰደድን ያለ ነው ያው የሀገራችን ሁኔታ ነው። የሚያሰደደንም የሀገራችን ሁኔታ ነው። ያው የሀገራችን አለመስተካከል ሰላም አለመሆኑ፣ ከሰላሙም አንጻር ደግሞ ያው በተለይ ደግሞ ሰላም ማጣት ነው እና ሀገራችን ጦርነት ባይኖር፣ በየጊዜው ጦርነት ባይደረግ፣ ለወጣቱ የስራ እድል ቢከፈት ማንም ሰው መሰደድን አይመርጥም። አንሰደድምም ነበር በሀገራችን ላይ ምንኖርበት ነገር ቢመቻችልን ለመሰደድም አንነሳሳም ነበረ። ግን ያው ሀገራችን አለመስተካከል ሀገራችን ሰላም ያለመሆኗ በሀገራችን ላይ በሰላም መኖር ባለመቻላችን የሀገሪቷም የኢኮኖሚ ችግር ነው ወጣቱን በየበረሃው፣ በየምናምኑ በሰው ሀገር ላይ እንድንንከራተት ያደረገን ከቤተሰቦቻችን ጋር አብረን እንዳንኖር ያደረገን እንግዲህ ይህ ነገር ነው እና አሁንም ደግሞ ተጣሪ በቃ ብሎ የኢትዮጵያ ልጆች በየቦታው ተሰደው ያሉ ሀገራቸው ገብተው በሀገራቸው ተሰብስበው የሚኖሩበትን የምንኖርበትን ቀን ያቅርብልን። እውነት ለመናገር በጣም ይደብራል። የምናየው፣ የምንሰማው ነገር በጣም ያስጠላል። ግን ቢሆንም ፈጣሪ ደግሞ በቃችሁ ብሎ ለሀገራችን ሰላሙን አምጥቶልን በረከቱንም አምጥቶልን ሀገራችን ገብተን በሰላም ሀገራችን ላይ የምንኖርበት ጊዜ ያምጣልን እንጂ፣ ያለው ነገር ከባድ ነው። እውነት ለመናገር በጣም ይከብዳል። ግን ያው ወዴት ይኬዳል? ቢከብድ እሱ ወዴት ይኬዳል? ወዴትም መሄድ አይቻልም። ወዴትም መሄድ ስለማይቻልም ነው እየኖርን ያለ ነው። እና እየኖሩም ያሉት እየኖርንም ያለ ነው። ግን ሀገር ሰላም ብትሆን፣ ውግን ሰላም ቢሆን ሀገራችን የተማረውን ኃይል በስነስርዓት የስራ ፈጠራ ቢኖር ጦርነት ባይኖር የስራ ፈጠራ ቢኖር ማንም ሰው ከሀገሩ ወጥቶ አይሰደድም። እናትና ልጅ አይለያዩም። እናትና ልጅ በሌላ ቦታ ሆነን አንነፋፈቅም ነበረ። ያው ከቤተሰብ ጋር እንደመኖር የሚያስደስት ነገር የለም። ለሐዘንም ለደስታም፣ ለሁሉ ነገር ከቤተሰብ ጋር መኖር ያስደስታል። ግን ያው የሀገራችን ጉዳይ ነው ከቤተሰብ ጋር እንዳንኖር ያደረገ ማለት ነው። እና ሰላሙን ያምጣልን። ሰላም ለሀገራችን ይሁን። ሰላሙን ለሀገራችን ያምጣልን። እውነት ለመናገር ሀገራችን ሰላም ይገባታል። ሀገራችን ሰላም ናፍቃታል። ወጣቱም በቃ ተምሮም እንዳልተማረ በቃ ብዙ ነገሮች አሉና፣ ለማንኛውም ሁላችንም ለሀገራችን ጸሎት፣ ዱአ እናደርግ። ዋናው ነገር የሀገር ሰላም ነው። ሀገራችን ሰላም ብትሆን፣ ሁሉም በሰላም በፍቅር መኖር ብንችል ሀገራችን ላይ ለወጣቱ የስራ እድል እየተፈጠረ ሀገሩ ላይ ሰርቶ የመኖር ብዙ መስራት የምንችላቸው ነገሮች አሉ፣ ያልሰራናቸው ነገሮች አሉ። ብዙ መስራት ያለብን ነገሮች አሉ። ግን ያንን ነገር መስራት ስላልቻልን ስላልፈለግን ነው። ያንን ነገር እንዳንሰራም የሀገሪቷ ያው የራሷ የችግር ነው ወጣቱን በስደት እንዳልቅ ምክንያት እየሆነ ያለው ማለት ነው እንጂ ሀገራችን ላይ ብዙ ነገር መስራት ይቻላል። ውጭ ላይ መጥተን ተቀጥረን የምንሰራውን ስራ ሀገራችን ላይ ብንሰራው፣ አንደኛ ለሀገርም እድገት ነው፣ ሁለተኛ ደግሞ እንደምታቁት ለሁሉም ነገር መልካም ነው። እና እንግዲህ ውዶቼ ሁላችንም ጸሎት ደዋ እናደርግ ለሀገራችን ሰላም እንዲመጣ ለህዝባችንም ሰላም ፈቀድ ይገባዋል። በሰላም ወጥተን በሰላም የምንገባበት ሀገራችን ላይ ብዙ ስራ መስራት ይቻላል። እዚህ መተን የምናለማውን ልማት ሀገራችን ላይ ልማት የምናለማ እዚህ መጥተን እርባታ የምንሰራው ሀገራችን ላይ እርባታ ምንሰራ ብንሰራ ያው ሁሉም በየቦታው ውጭ ላይ ተለያየ ሀገር ላይ ሄደን የሌላ ሀገር ላይ ተቀምጠን የሌላ ሀገር ከምናበለጽግ ከምናሳድግ ሀገራችን ላይ ግን ይህን ጉልበታችንን ይህን እንትናችንን ብናደርግ ሀገራችን ወደ እድገት ትመጣለች። ሀገራችን ወደ ተሻለ ነገር ትመጣለች። ወጣቱም ለስደት አይዳረግም ማለት ነው ግን ያው እንደዚያ ያለ ማድረግ ብዙ ነገር እያለን ብዙ ነገር መስራት እየተቻለ ብዙ ነገር መስራት እየተቻለ ግን የሀገራችንን በአግባቡ ባለመጠቀማችን ሁላችንም ለስደት ተዳርገናል ለስደት ለሞት ለስቃይ ያለለትም በሰላም ገብቶ አላማው ይሳካል ያለለትም መንገድ ላይ ይቀራል ያለለትም ደግሞ በ ሳጥን ታሽጎ ወደ ሀገር ይገባል። እና ሁላችንም በሀገራችን ሰላም እንመኝላት። ሰውነት ሰላም ቢሆን ፍቅር ብንሆን ተሳስበን ብንኖር ሀገራችን ላይ ቢዝነስ ብንሰራ ሀገራችን ላይ ብዙ ነገር ብንሰራ ሀገራችንም ታድጋለች፣ እኛም የተሻለ ነገር ይገባናል ማለት ነው። ግን ያ ነገር እየሆን አይደለም። እንግዲህ ምንም ማድረግ አይቻልም። ያው ፈጣሪ እንግዲህ የተሻለውን ነገር ያምጣልን፣ የተሻለውን ነገርም ይስጠን ነው ማለት የምንፈልገው ፈልገው እና ውዶቼ፣ ሁላችም ከስደት ተመልሰን በሰላም ሀገራችን ገብተን በሀገራችን ላይ የምንኖርበትን ጊዜ ያቅርብልን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እንዲሁ በሰው ሀገር ወጣቱን ማደቀ በየቦታው ሁሉም በቃ በጣም የሚደብር። እውነት ለመናገር ቤተሰብ እያላችሁ ቤተሰብ እንደሌለው ሰው ሆኖ በስደት ላይ እንደመኖር፣ ሀገር እያላችሁ ሀገር እንደሌለው ሰው ሆኖ በስደት ላይ እንደመኖር የሚያስጠላ ነገር የለም። ግን እንግዲህ ምንም ማድረግ አይቻልም። ምንም ልናደርግ ስለማንችል እየኖርን ውላችኋለሁ ጋይዞች። እና ለቻናል አዲስ ከሆናችሁ ቤተሰብ ሁኑ። አልክስንም በሰላም ለሀገሬ ያብቃ እያላችሁ ጻፉለት። ሰላም ለሀገሩ ያብቃው፣ ለቤተሰቦቹም እንግዲህ በሰላም ተመልሰው ተገናኝተው ሰርጋቸው እንድናይ ያድርገን ማለት ነው። የእነሱን ሰርግ ማየት በጣም እንጓጓለን። የዴዚንና የእሱን እሱ እንግዲህ ጋይስ ለቤቱ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ፣ አዲስ ጀማሪ ነኝ እና ቤቱን ላይክ ላይክ እያደረጋችሁ ሰብስክራይብ አድርጉ። ደግሞ ባደ አዲስ ነገር እንመጣለን እና ለሀገራችን ሰላሙን ያምጣልን። ስዴት በቃ ይበልን በሀገራችን ላይ ሰርተን የምንኖር ያደርገን። ይሄንን ነው ማለት የምፈልገው ውድ ቤተሰቦቼ። እንግዲህ በሌላ ጊዜ ተመልሼ እመጣለሁ። ለዛሬው እዚህ ጋር ይበቃናል ማለት ነው። በሌላ ጊዜ ተመልሼ እስከምመጣ እንግዲህ መልካም ጊዜ፣ መልካም ቆይታ ይሁንላችሁ ለነበረን ቆይታ